ማንቸስተር ዩናይትድ እግር ኳስ ክለብ የበላይ ጠባቂዎች በብዙ መልኩ ደስተኛ ይሆናሉ። ግን በዚህ ጨዋታ ላይ በተለይ ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት ላይ በነቃ እንዲሳተፍ የሚያደርገው በየጨዋታው የሚያስመዘግባቸው ውጤቶችን መሠረት ያደረጉ ናቸውም ተብሏል። በአጥቂ መስመር ላይ ያሉ ተጫዋቾች እንግዲህ ከወትሮ ደከም ማለታቸው ደግሞ ዓይናቸውን ወደ ደቡባዊ ለንደን ወደ ክርስቲያን ፓላስ ቤት እንዲጥሉ እያስገደዳቸው ይገኛል። የዣን ፊሊፔ ማቴታን ጉዳይ የማንቸስተር ዩናይትድ የበላይ ጠባቂዎች አሁን ላይ ይህንን ጉዳይ በአንክሮ እየተመለከቱት እንደሚገኙም ደሰን አስነብቧል። ዋነኛ ነት እንግዲህ ሮበን አሞሪም አሁን ላይ በርካታ ሌሎች አማራጮች ቢኖሯቸውም እንኳን ዣን ፊሊፔ ማቴታን ግን በአማራጫቸው ውስጥ አሁንም እንዳስገቡት እየተነገረ ነው የሚገኘው። እንደ ዋነኛ ምክንያት ከሚነሱ ጉዳዮች መካከል አጥቂው ለጎል ቅርብ መሆኑና እንደዚሁም ደግሞ ጥሩ የሚባል ደመነፍስ ያለው ተጫዋችም ስለሆነ በተጫዋቹ እንቅስቃሴ እንግዲህ ምናልባት በማንቸስተር ራይትር ቤት በተለይ ለዋና ቡድን ጥሩ የሚባሉ ግልጋሎቶችን ይሰጣል ብለው አምነውበታል፣ አሰልጣኝ ሮበን አሞሪም። ስለዚህ የተጫዋቹ ፈላጊ የሆነውም ብቅ ብለዋል የሚሉ መረጃዎች እንግዲህ በቅርብ ሳምንታት በተደጋጋሚ እየሰማን እንገኛለን። ሌላው የሪያል ማድሪድና የባየር ሙኒክ ጉዳይ እንደዚሁም የቸልሲና የቶትናም ስፐርስ ጉዳይ ይመለከታል። ይህ እንግዲህ በተለይ የዳን ሀይሳጅን ጉዳይ በተመለከተ ነው። ይህ የበርንማዝ እግር ኳስ ክለብ የተከላካይ መስመር ሰላፊ ተጫዋች ከሪያል ማድሪድ ጭምር በጣም በርካታ የአውሮፓ ክለቦች የተጫዋቹን ፊርማ ለማግኘት አበክረው እየሰሩ ይገኛሉ። እንደ ክለብ ክለቦች ራሳቸውን ለማጠናከር እንግዲህ ይህ ተጫዋችን በዝውውር ኢላማቸው ውስጥ እንደማስገባታቸው መጠን እንግዲህ ተጫዋቹ ከፍተኛ ገንዘብ ሊያወጣ ይችላል ተብሎ ይታሰባል። አትሌቲኮ ማድሪድ ሚሊየን 60 ሚሊየን ዩሮ ወይም 50 ሚሊየን ፓውንድ አካባቢ ለኦሎምፒክ ደማርሴው ለቀድሞው የማንቸስተር ዩናይትድ እንግሊዛዊ አጥቂ ለ23 ዓመቱ ተጫዋች ሜሰን ግሪንውድ ለማቅረብ ዝግጁ ናቸው ተብሏል። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ 50 በመቶ ከተጫዋቹ ሽያጭ ገንዘቦችን የሚያገኝበት አንቀጽ ስለተካተተ በዚህ ዋጋ እንግዲህ የተጫዋቹ እናት ክለብ ኦሎምፒክ ደማርሴ ይለቀዋል ተብሎ አይጠበቅም። ምክንያቱም 50 ሚሊየን ፓውንድ ቢሸጥ 25 ለማንቸስተር ዩናይትድ፣ 25 ለኦሎምፒክ ደማርሴ ነው የሚሆነው ደግሞ እንደ ጉዳት ይታያል። ስለዚህ ከፍተኛ የሚባሉ ገንዘቦች ካልቀረቡላቸው በስተቀር ክሪስቲያን ግሪን ውድድር ለመልቀቅ ፍቃደኛ አይደሉም የሚሉ ዘገባዎችን ተመልክተናል። ጀርመናዊ አማካኝ ጆሹዋ ኪሚክ አሁን እንግዲህ በባየር ሙኒክ ቤት በሚቆይበት ጉዳይ እየተነጋገረ ነው የሚገኘው ተጫዋቹ በክረምት እንግዲህ ጁን 30 ላይ በባየር ሙኒክ ቤት ያለ ኮንትራት እንደሚጠናቀቅ ይታወቃል። ይሄ የአማካኝ መስመር ሰላፊ ተጫዋች ስለዚህ አርሰናልና ፓሪስ ሴንት ጀርመን ተጫዋቹ ፈላጊ ቢሆንም እንኳን በቀጣይ እንግዲህ መዳረሻው ወደ የትኛው ትልቅ ክለብ ሊሆን ይችላል እየተባለ መላምቶች ቢቀመጡም ተጫዋቹ ግን ቆይታው ሊያደርግ የፈቀደበትና የወደደበት ቡድን እዛው ጀርመን ለባየር ሙኒክ እግር ኳስ ክለብ ስለመሆኑም ነው፣ አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። በእርግጥ ጆሹዋ ኪሚክ በጣም ዓለም ላይ አሉ ከሚባሉ ምርጥ ከሚባሉ ተጫዋች መካከል አንደኛው ነው። በአማካይ መስመር ላይ ጥሩ የሚባል ባህርያት ካላቸው፣ እንደዚሁም ጥሩ እግር ኳስን ከሚጫወቱ ተጫዋች መካከል አንደኛው ተጫዋች እንደሆነ ምንም ጥያቄ የለውም። ተጫዋች ስለዚህ ይህንን ተጫዋች እንግዲህ ትልልቅ ክለቦች ቢያገኙ ራሳቸውን ከማጠናከር አኳያ በጣም አስገራሚ የሚባሉ ነገሮችን ሊያስመለክቱን የሚችሉበት አጋጣሚ ሰፊ ነው ነገር ግን አሁን ጆሹዋ ኬሚክ በባየር ሙኒክ ቤት እቆያለሁ ማለቱ በብዙ መልኩ እንግዲህ ተቀባይነትም ያለው ጉዳይ ይመስላል። ጁን 30 ላይ ኮንትራቱ ይጠናቀቃል። ነገር ግን ሪያል ማድሪድም ጭምር ባርሴሎናም፣ ከዛም አለፍ ሲል የእንግሊዙ አርሰናል የተጫዋቹን ጉዳይ በጣም ባንክሮስ ሲመለከቱት እንደነበር ይታወቃል። ነገር ግን በክለቡ እንደሚቆይ የተነገረ ነው የሚገኘው። ቸልሲ የሪያል ቤትሱን ስፔናዊ የ19 ዓመት የመስመር አጥቂ ጀሱስ ሮድሪጌዝን ወደ ቡድን ስብስባቸው ለመቀላቀል 42 ሚሊዮን ነው የውል ማፍረሻው። ይህንን የውል ማፍረሻም ለመክፈልም ፈቃደኛ ስለመሆናቸው የተገለጸ ነው የሚገኘው። በእርግጥ አሁን ላይ እንግዲህ ከሊቨርፑልም ቢሆን በተጫዋቹ ዝውውር አለሁ አለሁ እያለ ነው የሚገኘው። የክረምት የዝውውር መስኮት እየተቃረበ መጥቷል። እንግሊዝ ፕሪሚየር ሊግ ሊጠናቀቅ፣ በተለይ የትንሽ የጨዋታ እድሜዎች ብቻ ናቸው የቀሩት። ሌሎችም ሊጎች እንደዚሁም ሊጠናቀቁ ትንሽ የሚባሉ የጨዋታ መርሃግብሮች ግብሮች ናቸው የቀሯቸው። ኦልሬዲ ሲዝኑን ከሚገባው በላይ ያጋመስንበት አጋጣሚ እንዳለ ይታወቃል። ስለዚህ የዝውውር መስኮቱ ሲከፈት እንግዲህ ከምዕራብ ለንደኑ ክለብ ቼልሲ አሁንም በርካታ ሚሊየን ዶላሮችን ማውጣቱን ይቀጥላል የሚሉ ዘገባዎችን እየተመለከትኩ ነው የሚገኘው በዚህም እንግዲህ ኤንዞ ማሬስካ ቡድኑ እንዲዋቀርላቸው እና እንደዚሁም ደግሞ በተለይ የግራና ቀኝ የዊንገር ሚናውን የሚወጡ ተጫዋቾች ከኳስ ጋር ጥሩ ምቾት የሚሰማቸው ማጥቃትና መከላከልን አማክለው መስራት የሚችሉ ተጫዋቾች እንዲሆኑላቸው ይፈልጋሉ የሚሉ መረጃዎችን እንደዚሁም እየተመለከትኩ ነው የምገኘው። ለማንኛውም እንግዲህ ህ በቀጣይ ምን ይፈጠራል የምንመለከተው ነው የሚሆነው። ግን የውድድር አመቱ ከተጠናቀቀ በኋላ የሪያል ቤቲስ ስፔናዊ ጄሱስ ሮድሪጌዝን ወደ ቡድን ስብስባቸው ለመቀላቀል ፈላጊም ሆነዋል። ማንቸስተር ዩናይትድ እንደዚሁም ደግሞ ሊቨርፑል እና ማንቸስተር ሲቲ በአትላንታው ብራዚላዊው የመሃል ሜዳ ተጫዋች የ25 ዓመቱ ኤደርሰን ጉዳይ እንግዲህ መፋጠጣቸውም እየተነገረ ነው የሚገኘው። ኤደርሰን ያው እንደምናስታውሰው እንግዲህ በአትላንታ ቤት ቤርጋሞ ላይ እጅግ የአማረና የደመቀ ዓመታትን እያሳለፉ ከሚገኙ ተጫዋች መካከል አንደኛው ነው። ከኳስ ጋራ ጥሩ ምቾት የሚሰማው የአማካይ መስመር ሰላፊ ተጫዋች ነው። ኳስን አደራጅቶ ወደፊት የሚሄድበት መንገድ ለብዙሃኖች እንግዲህ በእይታ ውስጥ የሚገባ ተጫዋች ነው። ከዛም ውጭ ስትመለከቱት ደግሞ ወደኋላ መለስ እያለ ለተከላካዮች በቂ ሽፋንን መስጠት የሚችል ተጫዋችም እንደመሆኑ መጠን በርካታ የሊጉ ታላላቅ ክለቦች እንግዲህ ተጫዋቹን ለማስፈረም ፈላጊ ክለብም ሆነው ብቅ ብሏል የሚሉ መረጃዎችን እንደዚሁም እየተመለከትን ነው የምንገኘው። ከሀገረ ጣሊያን እንደዚሁም የሚወጡ ዘገባዎች እንደሚያሳዩት ከሆነ ማንቸስተር ዩናይትድ እና ሊቨርፑል ከማንቸስተር ሲቲ ጋር እንግዲህ ከአንገት ለአንገት ስለመታናነቃቸውም እንደዚሁ መረጃዎች የሚያሳያሉ። ለተጫዋቹ ዝውውር በተለይ ለኤደርሰን እንግዲህ አታላንታ የሚፈልጉት ገንዘብ ከ ሚሊዮን ፓውንድ በላይ እንዲሆን ይፈልጋሉ። ወደ ኦልትራፎርድ ወይም ወደ አንፊልድ የተጫዋች እንግዲህ እንዲያመራ ደግሞ የክለቦች አመራሮች በተለይ የመርሲሳይዱ ክለብ ሊቨርፑል አሁን ላይ ሪያን ግራቨንበርግ እንደዚሁም ከርትስ ጆንስ ማካሊስተርና ዶሚኒክ ስቦዝላይን ከዋታሮ ኢንዶ ጋር ቢያጣምርም እንኳን አማካኝ መስመር ላይ በተለይ የዋታሮ ኢንዶ እድሜ እየገፋ መሄድ ተጫዋቹን በይፋ ወደ ቡድን ስብስባቸው እንዲቀላቀሉትም ውሳኔ ላይ እንዲራሱ ያደረጋቸው ጉዳይ ነው። ከዛም ባለፈ ሌላኛው ጉዳይ እንግዲህ የፒፕ ጓርዲዮላ ቡድን ነው። የፒፕ ጓርዲዮላ ቡድን አማካኝ መስመሩን በ በደንብ ማጠናከር ይፈልጋል። ይሄ ምንም አንዳንድ የሚካድ ወይም ደግሞ ተሸፋፍኖ የሚያልፍ ጉዳይ አይደለም። የማንቸስተር ሲቲ አማካይ መስመር አሁን ላይ በጣም ስስ ከሚባሉ የአማካይ መስመር ካላቸው ክለቦች መካከል አንደኛው ነው። ኬቨን ደብሮይን ይሄ ተጫዋች እንግዲህ ያው ከእድሜ መግፋት አንጻር በጣም ብዙ ስራዎችን እየሰራላቸው አለም የሚገኘው ሮድሪ ጉዳት ላይ ነው የሚገኘው። በርናርዶ ሲልቫ፣ ጎንዶጋን፣ ኬቨን ደብሮይን ማቴዮ ኮቫችች እንደዚሁም ደግሞ ማቴያስ ኖኔስ ኒኮ ጎንዛሌዝን የመሳሰሉ ተጫዋቾች በዚህ በአማካኝ መስመራቸው ውስጥ አሉ። ነገር ግን በቂ ለተከላካይ ሽፋን መስጠት የሚችል ተጫዋች ሮድሪ በነበረባቸው ጨዋታ እንደ አንድ ተከላካይ አማካኝም የሊንክ አፕ ስራዎችን በደንብ የሚሰራ ከዛም ወደፊት የተሳበ እንደ አጥቂም ጭምር በርከት ያለ ጎሎችን ሲያስቆጥር የነበረበትን አጋጣሚ ሁላችንም በቅርብ የምናስታውሰው ጉዳይ ነው አይደል? ነገር ግን ሮድሪ በዚህ ውድድር ዓመት ላይ ለማንቸስተር ሲቲ ሁለት ጨዋታዎችን ብቻ አድርጎ ጉዳት ያስተናገደ ተጫዋች ነው። ከዚህ ከዚህ አንጻር ስትመለከቱት እንደ ቡድን ማንቸስተር ሲቲም እንደዚሁም የተጫዋቹ ፈላጊ ሆኖ ብቅ ማለታቸው ብዙ የሚያስገርም ነገር አለም። ለማንኛውም እንግዲህ ከአትላንታው አማካኝ ኤደርሰን ቀጣይ መዳረሻው የት ይሆናል በሚሉ ጉዳዮች በርካቶችም ግምቶቻቸውንም እያስቀመጡ ነው የሚገኘው። ሌላው አርሰናልና ማንቸስተር ዩናይትድ በአንድ ተጫዋች ጉዳይ አንገት ለአንገት ስለመተናነቃቸው ዘገባዎችን እየተመለከትኩ ነው የምገኘው። የተጫዋችም ደግሞ የአር ቤ ላይፕዚጉ ስሎቫኒያዊ አጥቂ ቤንጃሚን ሸሽኮን ይመለከታል። እንግዲህ ቤንጃሚን ሸሽኮ እንደሚታወቀው በአርሰናል የዝውውር ኢላማ ውስጥ ከገባ በርከት ያሉ ጊዜያቶች ተቆጥሯል ወይም ደግሞ በርከት ያሉ አመታት ተቆጥሯል ብለን መናገ መናገር እንችላለን። ተጫዋቹ የዝውውር መስኮት በተከፈተ ቁጥር አሰልች በሚመስል መልኩ ከአርሰናል ጋር ስሙ ሲገናኝ እንመለከተዋለን እና በቀጣይ እንግዲህ የአርሰናል እግር ኳስ ክለብ ይህንን የ21 ዓመቱን ስሎቫኒያዊ አጥቂ ለማስፈረም በሚያደርገው እንቅስቃሴ ከፕሪሚየር ሊጉ ክለብ ማንቸስተር ራይትድ እንደዚሁም ደግሞ በአማራጭነት ቸልሲ እና ቶትንሃም ስፐርስም አለሁ እያሉ ነው የሚል መረጃን እየተመለከትኩ እገኛለሁ እና ምናልባት በጀርመን ቡንደስሊጋ እንግዲህ ከላይፕዚሽ በአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርጋቸውን ደረጃ ይዘው የማያጠናቀቁ ከሆነ ቤንጃሚን ሴስኮን መልቀቃቸው የሚቀር እየመስል አይደለም የሚገኘው የውል ማፍረሻው ደግሞ ወደ ሰማንያ ሚሊዮን አካባቢ ነው። በቀጣይ እንግዲህ ተጫዋቹ ምን ሊፈጠር ይችላል? በክለቡ ይቆያል ወይ ሳይቆይ የሚለው ጉዳይ ራሱን የቻለ እንግዲህ ጥያቄ የሚያስነሳ ጉዳይ ነው። በእርግጥ እንደ ቡድን ስትመለከቱ እንግዲህ ቤንጃሚን ሴስኮ ወደ ማንቸስተር ዩናይትድ የሚሉ ዘገባዎች በርከት ብሎ የተሰሙ የሚገኘው በተለይ የማርከስ ራሽፎርድ እንግዲህ ወደ ማንቸስተር ዩናይትድ ተመልሶ ለመጫወትም ዝግጁ ነው ብለውም አያስቡም የዩናይትድ ሰዎች። ከዛም አለፍ ሲል ደግሞ በተመሳሳይ አንቶኒ ሳንቶስን በሪያል ቤቲስ ቆይታ እያደረገ የሚገኝ ተጫዋች ነው። ጀረን ሳንቾ ወደ ቼልሲ አምርቷል። እነዚህን ተጫዋቾች የለቀቀው ማንቸስተር ዩናይትድ በእርግጠኛነት በክረምት የዝውውር መስኮት ይሄ ከ ከሶስትና ከአራት በላይ ተጫዋቾችን ወደ ቡድን ስብስቡ መቀላቀሉ የሚቀር እየመሰለ አይደለም የሚገኘው ሶ ከዚህ አንጻር ስትመለከቱት እንግዲህ ብዙ ሚዛን የሚደፉ ጉዳዮችም አሉ እንደ ቡድን ግን ስሎቫኒያዊው ቤንጃሚን ሴስኮ ወደ ማንቸስተር ዩናይትድ ወይስ ወደ አርሰናል የሚለው ጉዳይ የሚጠበቃል ያው ሊቨርፑልም ቢሆን የተጫዋቹ ፈላጊ ሆነው ብቅ ብሏል ጊቭሚ ስፖርት ይህንን ዘገባ ይዞትም ወጥቷል እንግዲህ ሊቨርፑላውያን የ21 ዓመት በታች ለእንግሊዝ ብሔራዊ ቡድን የተጫወተ የሚገኘውን ሃርቪ ሊዮትን በተመለከተ እንግዲ

ክረምት የዝውውር መስኮት ተጫዋቹን በውሰቱን ለመስጠትን ማበከረው እየሰሩ ነው የሚገኘው። ምክንያቱም በሊቨርፑል ቤት በቂ መጫወቻ ደቂቃ በአርኔ ስሎት ስር ካልተሰጣቸው ተጫዋች መካከል አንደኛው ሃርቪ ሊዮት ነው። በእርግጥ ከዚህ በፊት አስታውሱ ከሆነ የሊቨርፑል አሰልጣኝ የነበሩት ጀርገን ክሎፕ ክለቡን እንደለቀቁ አንድ የሰጡት አስተያየት ነበር። ይህም አስተያየት ምንድን ነው? በሊቨርፑል ቆይታ የሚጸጽተኝ ነገር አንድ ነገር ነው። እሱም ለሃርቪ ሊዮት በቂ መጫወቻ ደቂቃ አለመስጠት የሚል አስተያየትን ሰጥተው ነበር። ነገር ግን አሁንም ቢሆን ሌላኛው አሰልጣኝ እንግዲህ አርኔ ስሎት ከመጡ በኋላ በቂ መጫወቻ ደቂቃ የሰጡት አይደለም የሚገኘው ስለዚህ በቋሚ ውል ሳይሆን በውሰት ውል እንግዲህ ከክለቡ ሊወጣ የሚችልበትም ሁኔታ በክረምት የዝውውር መስኮት እንደተፈጠረለትም ነው የመረጃ ምንጮችም እያመላከቱ የሚገኘው የሀርቪ ሊዮት እንቅስቃሴ ግን በሊቨርፑል ቤት በቅርብ ጨዋታ ራሱ ከተመለከታችሁት በአውሮፓ ቻምፒየንስ ሊግ ፓሪስ ሴን ጀርመን ላይ ከአንድ አንድ ንክኪ ኳስና መረብ ማገናኘት የቻለበት አጋጣሚ እንደነበር ይታወቃል ለማንኛውም ከዚህ ጉዳይ ጋር በተገናኘ እንግዲህ ይወጡ የሚገኙ ዘገባዎችም ፉትቦል ኢንሳይደርን በዋቢነትም ተጠቅመናል ውድ የተከበራቸው አድማጮች ጥያቄዎቻችን አብራችሁን ስላላችሁ ከልብ ከልብ እናመሰግናለን። እስኪ ወደ ጨዋታ ሰዓትና ወደ ጨዋታ ውጤት ጥቆሞቻችን ልውሰዳችሁ። እንግዲህ ያው ትናንትና በበርካታ የአውሮፓ ከተሞች ትልልቅ የሚባሉ ጨዋታዎች ተደርገዋል አደለ። ትናንትና ከተደረጉ ጨዋታዎች መካከል እንግዲህ ቱርክ ላይ የተደረገውን ጨዋታ እስኪ በቀዳሚነት እንመልከት። ፌነርባቼ ከሬንጀርስ ያደረጉት የጨዋታ መርሃ ግብር ነበር። በዚህ ጨዋታ እንግዲህ ፌነርባቼ ሳይጠበቅ በሜዳው ፍጹም የኳስ የበላይነትን ወይም የኳስ ቁጥጥር የበላይነትን ወስዶ ሀያ ሶስት ሙከራዎችን ሞክሮ ጨዋታው ላይ ግን አሸንፎ መውጣትም ያልቻለበት ጉዳይ ተመልክተናል። ፌነርባቼ በሜዳው በሬንጀርስ እንግዲህ ሶስት ለአንድ በሆነ ውጤት ነው ሽንፈትን ያስተናገደው። በጨዋታው አስቀድሞ እንግዲህ ገና በስድስተኛው ደቂቃ ዴይሰርስ ኳስና መረብን አገናኝቶ ቀዳሚ ያደረጋቸው ከዛ በኋላ ኬርኒ በአርባሁለተኛው ደቂቃ ለቡርኑ ሁለተኛ አንጎል አስቆጠረ። በሰማንያ አንደኛው ደቂቃ ላይ ለቡርኑ ሶስተኛው ለራሱ ሁለተኛ አንጎል ማስቆጠር ችሏል። ዤኩ እንግዲህ በጨዋታው በሰላሳኛው ደቂቃ ላይ ለፌነርባቼ የማሰዘኛው አንጎል ማስቆጠርም የቻለ ተጫዋች ነው። ከዛ ባለፈ እንግዲህ ጆዜ ሞሪኖ ጨዋታው ከተጠናቀቀ በኋላ አንድ አስቴትን ሰጥቶ ነበር። በዚህ ውጤት ብቻ መሸነፋችን እድለኞች ነን የሚል አስተያየትን ሰጥቶ ነበር እጅግ አወዛጋቢው አሰልጣኝ ጆዜ ሞሪኒዮ። ለማንኛውም ፌነርባቸው በሜዳው ሶስት ለአንድ ሲሸነፍ ኦሎምፒክ ሊዮን ከሜዳ ውጭ ኤፍሲኤስቢን ጋብዞ ነበር። ኦሎምፒክ ሊዮን እንግዲህ ሶስት ለአንድ በሆነ ውጤት ነው አሸንፎ መውጣትም የቻለው። ማሊክ ፎፋና በጨዋታው ላይ አስደናቂ እንቅስቃሴን አሳይቷል። በጨዋታው እንግዲህ ሁለት ጎሎችን አስቆጥሯል። ኒኮላስ ታግሊያፊኮ ቀሪዋን የሊዮን ጎል ማስቆጠር የቻለበትም አጋጣሚ ያለ። ከሜዳ ውጭ የተጓዘው እንግዲህ ኦሎምፒክ ሊዮን ይህንን ጨዋታ በአሸናፊነትም ተወጥቷል። በኤሮፓ ሊጉ ኤዜ ዳልካማር እና ቶተናም ስፐርስ ተገናኝተው ነበር። ኤዜድ ዳልካማር አንድ ለባዶ በሆነ ውጤት ቶተናም ስፐርስንም አሸንፎ ወጥቷል። ሉካስ በርግቫል ራሱ ላይ ያስቆጥራት ጎል ደግሞ ተቀዳሚዋና የአሸናፊነትን ጉዳይ ያበሰረችዋ ጎል ሆናለች ለኤዜድ ዳልካማር። ቶተናም በጨዋታው ላይ በጣም ጥሩ የሚባል እንቅስቃሴን ቢያሳይም እንኳን እዚህ ግባ የሚባል ልዩነትን መፍጠር አልቻለም። እነ ማቲያስ ስቴልን በቋሚነት በጨዋታው ላይ ማሳተፍ የቻለበት አጋጣሚ ነበር። ለዚሁም ደግሞ ብሪና ጆንሰን፣ ሰንሆንግሚን፣ ጀምስ ማዲሰን፣ ቤንታንኩርን የመሳሰሉ ተጫዋቾችን ይዞ ገብተው ነበር። ቋሚ ተጫዋቾችን ይዞ የገባ ዘገባው ቶትናም ስፐርስ እንግዲህ በይዘድ ዳልካማር ከሜዳ ውጭ ተጉዞ አንድ ለባዶ ተሸንፏል። የመልሱን ጨዋታ ማሸነፍ ወደ ቀጣዩ ዙሪያ አሳልፈዋል። ቦዶ ግሊምት ኦሎምፒያኮስን እንደዚሁም ሶስት ለባዶ በሆነ ውጤት አሸንፎ የወጣበትም አጋጣሚ ያለ ሌላው ተጠባቂ የነበረው የአያክስ አምስተርዳም እና የአይንትራ ፍራንክፈርት የጨዋታ መርሃ ግብር ነበር። ይህም ጨዋታ እንግዲህ ከሜዳ ውጭ የተጓዘው አይንትራ ፍራንክፈርት ጨዋታውን ሁለት ለአንድ በሆነው ውጤት አሸንፏል። ብሪያም ብሮቢ በአስረኛው ደቂቃ ላይ ቀዳሚዋን ጎል ሲያስቆጥር ለአያክስ አምስተርዳም ሀያ ሰባተኛው ደቂቃ ላይ ከማሪዮ ጋር የተሰጠውን ኳስ ጎል አርሰን ወዳቻነት ሳቸው ከዛም እንግዲህ ከሸክሪ በሰባኛው ደቂቃ ላይ ያስቆጠራት ጎል ደግሞ አይንትራ ፍራንክፈርት ጨዋታውን ሁለት ለአንድ በሆነ ውጤት አሸንፎ እንዲወጣም ያደረገበት አጋጣሚ አለ። ቪክቶሪያ ፕለዘን የጋበዘው ላዚዮ ሁለት ለአንድ በሆነ ውጤት አሸንፎ ወጥቷል። በእርግጥ ዘጠና ስምንተኛው ደቂቃ ላይ የተቆጠረችው ጎል እንግዲህ ወሳኝነት ነበራት። ላዚዮ ከሜዳ ውጭ ተጉዞም ጥሩ የሚባል ውጤትን አስመዝግቦ እንዲመለስ። በእርግጥ በላዚዮ በኩል ትናንት አስገራሚው ነገር ሁለት ቀይ ካርዶች ነበሩ። አይደለም በጨዋታ እንቅስቃሴ ገና በ18ኛው ደቂቃ በሮማኞሊ ጎል አማካኝነት አንድ ለባዶ ይመሩ ነበር እና ራፉ በ53ኛው ደቂቃ ያስቆጠራት ጎል ፕለዘንን ወዳቻነት መለሰ። ከዛ በኋላ እንግዲህ በጨዋታው 75ኛው ደቂቃ ላይ በተፈጸመ ጥፋት ኒኮላ ሮቪላ በቀጥታ ቀይ ካርድ ከሚላ ይሰናበታል ተጫዋቹ። እና ከዛ በኋላ እንግዲህ ኦልሬዲ በቃ ላዚዮ እያለቀለት መጣ ተብሎ በሚጠበቅበት ሰዓት ላይ ደግሞ የጨዋታው መጠናቀቂያ ደቂቃዎች ላይ 93ኛው ደቂቃ ላይ የላዚዮ የመሃል ተከላካይ የሆነው እንግዲህ ፈረንሳዊ ተጫዋች ሳሙኤል ጊጎት በጨዋታው ሁለተኛ ቀይ ካርድ ይመለከታል። ከዛ በኋላ በጨዋታው መጠናቀቂያ 93ኛው ደቂቃ ላይ ጊጎት ቀይ ካርድ ይመለከታል። ማቲዎ ጓንዶዚ 98ኛው ደቂቃ ላይ አመቻችቶ ያቀበለውን ኳስ እንግዲህ የውድድር ዓመቱን በአስደናቂ መልኩ እያሳለፈ የሚገኘው ዴንማርካዊው የላዚዮ እንግዲህ የራይት ዊንግ ተሰላፊ የ23 ዓመቱ ተጫዋች ጉስታፍ ታንክ ኢሳክሰን በጨዋታው ያስቆጠራት ጎል እንግዲህ ኢሳክሰን ያስቆጠራት ጎል ቡድኑን አሸናፊ አድርጋለች። ቪክቶሪያ ፕለዘንን ከሜዳ ውጭ ተጉዞ ለላን እንዲያሸንፍ አድርጎታል። ጨዋታው ሮማና አትሌቲኮ ቢልባው የተገናኙበት ጨዋታ ነበር። በዚህም ጨዋታ ሮማ እንግዲህ ጨዋታውን ሁለት ለአንድ በሆነ ውጤት አሸንፎ መውጣት ቻለበትን ጉዳይ ተመልክተናል። በዚህም ጨዋታ እንግዲህ ድራማዊ ክስተትን መመልከት መቻል ነበረብን። በእርግጥ በጨዋታ እንቅስቃሴ ኢናኪ ዊሊያምስ በ5ኛው ደቂቃ ላይ ያስቆጠራት ጎል ተቀዳሚዋ ጎል ነበረች። ከዛም በ56ኛው ደቂቃ አንጀሊኖ ኳስና መረብን አገናኝቶ ወዳቻነት መለሳቸው። በጨዋታው የመጠናቀቂያ ደቂቃ 85ኛው ደቂቃ ላይ የአሬር በአትሌቲኮ ቢልባው በኩል በቀይ ካርድ ከሜዳ ተሰናበተ። ከዛ በኋላ እንግዲህ ሾሞርዶቭ በ93ኛው ደቂቃ ላይ ያስቆጠራል ጎል ሮማ በጨዋታው አሸንፎ እንዲወጣ የሚያደረገችበትም አጋጣሚም አለ። ሌላው እንግዲህ ተጠባቂ የነበረው ደግሞ የሳን ሴባስቲያኑ ፍልሚያ የማንቸስተር ዩናይትድ እና የሪያል ሶሲዳድ ፍልሚያ ነበር። በዚህ ጨዋታ ብዙሃኖች እንግዲህ በሁለት ጎራ ተከፍሎ ሀሳቦችን እየሰጡ ይገኛሉ። ማንቸስተር ዩናይትድ በዚህ ጨዋታ ባቻ ውጤት አጠናቆ መምጣቱ ለክለቡ በጣም ትልቅ ውጤት ነው የሚሉ አስተያየቶችን የሚሰጡ አሉ። አይ ማንቸስተር ዩናይትድ በሜዳውም ሆነ ከሜዳ ውጭ እኮ ዩናይትድ እንደሆነ ዘንድሮ የተዳከመ ነው። ስለዚህ በየጨዋታው እንግዲህ የሚያስመዘግበው እንቅስቃሴን ከተመለከትን አሁንም ወደ ቀጣዩ ዙር ለመቀላቀል እድል አለው ብሎ ለመናገር አስቸጋሪ የሚያደርግብናል የሚሉም ሰዎችን እየተመለከትኩ ይገኛሉ። ገና በጠዋቱ በሶሻል ሚዲያ እየተመላለሱ ከሚገኙ ጉዳዮች መካከል የማንቸስተር ዩናይትድ ጉዳይ እንግዲህ አበይት ነው እና አሰልጣኝ ሮበን አሞሪም ከጨዋታው መጠናቀቅ በኋላ እንግዲህ የሰጣቸውን አስተያየት እንመልከት። ያው ጨዋታው አንዳቻ በሆነ ውጤት ነው የተጠናቀቀው እና በሰጡ አስተያየት እንግዲህ ምንድን ነው ያለው አሁንም ቢሆን አለ ቲማችን ላይ በደንብ መስራት ይጠበቅብናል። ለማገገም ጊዜያቶችን እንደሚወስዱብን እናውቃለን። በየጨዋታው በምናደርጋቸው እንቅስቃሴዎች ልዩነቶችን ለመፍጠር ጊዜ እንደሚወስድብን እናውቃለን። ግን ያም ሆነ ይህ በተሻለ መልኩ ጠንካራ የሚባል ቡርንን ለመገንባት ጥረቶችን እያደረግን ነው የምንገኘው። በዛሬው ጨዋታ ላይ ግን ያው እውነት ለመናገር ባስመዘገብነው ውጤት ብዙም የሚያሳፍር ወይም የሚያሳዝን አይደለም። የሚል አስተየትንም እንደዚሁ የሰጠበት ጉዳይ አለ። ያው ሪያል ሶሲዳር ጠንካራ የሚባል ዓመትን እያሳለፈ ነው የሚገኘው። በተለይ በሜዳው የሚያደርጋቸው ጨዋታዎች እንግዲህ ክሩብና ሞሪ ማገገም ይኖርብን አርሰናሉ ጨዋታ ላይ እንግዲህ በተለይ ጭንቅላታችንን መጠቀም የግድ ይለናል የሚል ሀሳብን እንደዚሁም የሰጠበትም ጉዳይ አለ። የእሁዱ ጨዋታ እንግዲህ የውድድር አመቱ በሚኖረን ሁኔታ ዙሪያ ትልቅ ተጽዕኖ ይኖረዋል። የእሁዱን ጨዋታ እንግዲህ ከሽንፈት ድነን በቀጣይ ለምናደርገው የጨዋታ እንቅስቃሴ በደንብ መዘጋጀት መቻል አለብን የሚል አስተያየቱን እንግዲህ እንደዚሁም የሰጠበትም ጉዳይ አለ። አሰልጣኝ ሩበን አሞሪም ያው እንደሚታወቀው ማንቸስተር ዩናይትድ በዚህ የውድድር አመት ላይ እንግዲህ ደከም ያለ ጊዜያቶችን እያሳለፈ ከሚገኙ ክለቦች መካከል አንደኛው ነው። በእርግጥ በማንቸስተር ዩናይትድ ቤት አሁን ላይ በቅርብ ሳምንታት እንደው ተስፋ ሰጭ የሚባሉ እንቅስቃሴዎችን እያሳዩ የሚገኙ ተጫዋቾችንም ማነሳሳት መቻል አለብን። እንደ ቲም ስትመለከቱት በማንችስተር ዩናይትድ ቤት አሁን ላይ ይሄ ተጫዋች ጥሩ ነው፣ የተጫዋች መጥፎ ነው ለማለትም እንቅስቃሴያቸው መገምገም ያስፈልጋል። እና ጆሹዋ ዜክሲ ግን ይለፋሉ። ውድ አድማጮች በቃ በማንችስተር ዩናይትድ ቤት አሁን ላይ አንዳንዴ መቆንጠጥ፣ መቀጣት እጅግ በጣም ጥሩ ነገሮችን እንደሚያሳይ የተመለከትነው በጆሹዋ ዜክሲ ነው። ገና በ30 ደቂቃ ውስጥ ተቀይሮ ከሜዳ በወጣበት ማግስት በልምምድ ሜዳዎች ጠንካራ እንቅስቃሴዎችን አደረገ። ከዛ በኋላ አሰልጣኙ አሳምኖ ወደ ቋሚነት መጥ የግራ መስመር አጥቂ ያደርገዋል። ሲፈልግ ካስፈለገ የቀኝ መስመር አጥቂ አጥቂ አማካኝ ይሆናል። እንደ 9 ቁጥር ተጫዋች ይሆናል። ሁለገብነቱ በጣም አስገራሚ ነበርና በትናንትናው ጨዋታ እንግዲህ ምናልባት አንድ ከተመለከትነው ጉዳይ መካከል በጨዋታው ላይ እንግዲህ ዲያጎ ዳሎት ኳስ ለቡድን አጋሮች ማቀበል እስኪከብደው ድረስ እንግዲህ ደካማ ተጫዋች ሆኖ የተመለከትንበት እንቅስቃሴ ነበር እና ፖልስ ይህንን ጉዳይ እንግዲህ በተመለከተ አስተያየትን ሰጠ። ዲያጎ ዳሎት ይህንን እንግዲህ የጨዋታ እንቅስቃሴ ላይ ያባከነው ነው ኳስ ወይም ለቡድን አጋሩ ራስ መሰውልን መልቀቅ የነበረበትን ኳስ በተገቢ ሁኔታ እንግዲህ ለቡድን አጋሩ መስጠት ስላልቻለ ሊያፍር ይገባል። ይህን ኳስ እንግዲህ በተለይ ውድ አድማጮች ጨዋታውን ከተመለከታችሁት ዲያጎ ዳሎት ከግብ ጠባቂው ጋር በቅርብ ርቀት ውስጥ ነው የሚገኘው። እንደዚሁም ደግሞ የማንቸስተር ዩናይትድ አጥቂ ራስመስ ሆይሉንድ በግራ መስመር ለጥጦ እየሮጠለት ነው የሚገኘው። ሁለት ለሁለት ተገናኝተው ኳሱን ወደኋላ ነው የመለሰውና ፉልባክ ሆኖ መጫወት የሚገባው አይነት ተጫዋች ነው ይሄ ተጫዋች፣ እንደዚህ አይነት ኳሶችን የሚያባክን ከሆነ በሚል በርካታ ትችቶች የደረሱበት ነበር። በጨዋታውም ላይ እንግዲህ ከፖል ስኮልስ ይሄ ወንጀል ነው፣ እንደው ዝም ብሎ ሊታለፍ የሚገባው ጉዳይ አይደለም ሲል አስቴቱን የሚሰጥበት ጉዳይ አለ። ለማንኛውም ትላንት ላይ እንግዲህ ማንቸስተር ዩናይትድ ከሪያል ሶሲዳድ ሳን ሴባስቲያን ላይ ያደረጉትን ጨዋታ በአቻ ውጤት ሲያጠናቀቁ ጆሹዋ ዚርክዚ በ57ኛው ደቂቃ ላይ ጳጳስ እና አገናኝቶ ተቀዳሚ ማድረግ የቻለበትን አጋጣሚ ተመልክተናል። ከዛ በኋላ እንግዲህ ብሩኖ ፈርናንዴዝ ኳስ በእጁ ነካ በሚል ምክንያት የተሰጠው ፍጹም ቅጣት ምት ደግሞ ብዙሃኖችን እያወዛገበ ወይም እያከራከረ ይገኛል። ይሄ አንዳንዴ በብዙ መልኩ ግልጽ የማይሆኑ ነገሮች አሉ አይደል፣ እጅ ወደ ኳስ፣ ኳስ ወደ እጅ የሚሉት ነገር አለና፣ ከዛ ከዛ ስትመለከቱት ብዙ ጥያቄ የሚያስነሳ ኳስ ነበር። በጨዋታው ላይ እንግዲህ ከኦያር ዛበል በጨዋታው ያስቆጠራት ፍጹም ቅጣት ምት ባቻ ውጤት እንዲጠናቀቅ አድርጓል። ለማንኛውም እነዚህ የጨዋታ እንቅስቃሴዎች እንግዲህ በአጠቃላይ ትናንትና ና በኤሮፓ ሊግ የተመዘገቡ ነበሩ። በኮንፈረንስ ሊጉም ትናንት ተጠባቂ የነበሩ ጨዋታዎች ተከናውነዋል። ሞልደ ሌጋ ዋርሶን ጋብዞ ሶስት ለሁለት በሆነ ውጤታ አሸንፏል። ፓናቲኮይስ ከፊዮረንቲና ያደረጉ ጨዋታ በፓናቲኮይስ ሶስት ለሁለት አሸናፊነት ሲጠናቀቅ ሪያል ቤቲስ ከቪክቶሪያ ጉማሬስ ሁለታቻ ጨዋታቸውን አጠናቀዋል። ኮፐንሃቨንን የጋበዘው ቸልሲ በብዙ መልኩ በጠባባቂ ተጫዋቾች ወደ ሜዳ ገብቶ እንግዲህ የጨዋታ እንቅስቃሴውንም አሸንፎ መውጣት የቻለበትን አጋጣሚ ምተመልክተናል። የምዕራብ ለንደኑ ክለብ ቸልሲ በጨዋታው ላይ በተለይ ከግብ ጠባቂ ጨምሮ እንግዲህ ለውጦች ነበሩ። እንደ ቡድን ስትመለከቱት እነ ሮበርት ሳንቼዝ እነ ማሉ ጉስቶ በጨዋታው ላይ የነበሩበት አጋጣሚ ነበረ። ከዛም እንደገና አማካይ መስመሩ ላይ እነ ዳውስ ፕሬሃል እና ጆርጅ በጨዋታው የተሳተፉበት አጋጣሚ፣ በማጥቃት ዞኑ ላይ ራሱ እንግዲህ የ17 ዓመት ተጫዋች ነበረ ሚሁካ በጨዋታው እንግዲህ በቋሚነት የጀመረው ይሄ ለእንግሊዝ ብሔራዊ ቡድን እየተጫወተ የሚገኘውና በዝምባብዌ የዘር ሐረጉ የሚመዝዘው ተጫዋችም በጨዋታ ውስጥም እንደዚሁ ተሳትፎ ያደረገበት አጋጣሚ ነበር። ለማንኛውም ትናንትና ቸልሲ እንግዲህ በጨዋታው ላይ ሁለት ለአንድ በሆነ ውጤት ነው የጨዋታ እንቅስቃሴውንም እንደዚሁም አሸንፎ መውጣት የቻለበትን ጉዳይም የተመለከት ነው። ቸልሲ እንግዲህ በተለይ በቀጣይ የጨዋታ መርሃ ግብር ተጠባቂ የሚባሉ ነገሮችን ያስመለክተናል። እነ ሪስ ጄምስ፣ ኢንዞ ፈርናንዴስ ኳስና መረብ ማገናኘት ችለዋል። በተለይ ከጨዋታው ማጠናቀቅ በኋላ ኢንዞ ማሬስካ በሰጡት አስተያየት የቸልሲ ተጫዋቾችን ስትመለከቱ ሬሲ ጄምስ በጣም ወሳኝነቱ የጎላ ነው። የዚህ ተጫዋች እንቅስቃሴ አስደናቂ ነው። እሱ ከጉዳት ነጻ ከሆነ ምንም ጥያቄ የለውም የቸልሲ ምርጡ ተጫዋች መሆን ይችላል የሚል አስተያየትንም ለዚህ የሰጠበትም ጉዳይ አለ። ለማንኛውም እንግዲህ ትናንትና በአውሮፓ ኮንፈረንስ ላይ ከተደረጉ የጨዋታ እንቅስቃሴዎች መካከል ተጠቃሾቹም እነዚህንም ይመስላሉ። ወደ ሌሎች እስኪ አጫጭር ጉዳዮቻችን ልመልሳቸውና ትንሽ አጫጭር ጉዳዮችን አነሳስተን የምናጠናቀቅ ነው የሚሆነው እንግዲህ በሰሞን ቀን ያው አርሰናል ከማንቸስተር ዩናይትድ የጨዋታ መርሃ ግብራቸውን በለተው ያደርጋሉ እና በሰሞን ቀን ሁለቱ ጎላስ ቆጣሪ ሚካኤል ሜሪኖና ኢታን ዘንድ እየተወደሱ እየተሞገሱ ይገኛሉ። ታዲያ ሜሪኖ ስለ ኢታን ዌነሪ እንግዲህ ጥያቄ ቀርቦለት ነበር። በተለይም ኢታን ዌነሪ ላይ በሚያሳያቸው እንቅስቃሴዎች እጅግ አስደሳች ብሎ ማስደናቂ ተጫዋች ነው ብዙ ጊዜ ተናግር ያለው፣ ነገር ግን ተጫዋቹ በሜዳ ላይ የሚያሳየው እንቅስቃሴ ለእኔ በጣም አስገርሞኛል የሚል አስተየትን ሰጥቷል። ሌላው እንግዲህ መረጃ እንደሚያሳየው ከሆነ ቪድ ኦርነስቴንን እንደ ቤት እንግዲህ እጅግ በጣም ተሰሚነት ካላቸው ሰዎች መካከል አንደኛው ነው። የአርሰናል እግር ኳስ ክለብ በቀጣይ እንግዲህ የስፖርቲንግ ዳይሬክተርነትን በይፋ የሚመራለትን ሰው ካሾመ በኋላ ቤንጃሚን ሴስኮና በአሌክሳንደር አይዛክ ጉዳይ በደንብ በአጽኖ ሰጥቶ የሚሰራው ጉዳይ ነው የሚል ሀሳብን አጋርቷል። ያው አንድሪያ ቤርታ እንግዲህ ከተቀዳሚው የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር ለመሆን የአርሰናል የዝውውር ኢላማ እንደሆነ ይታወቃል። በእርግጥ በቀጣይ እንግዲህ የስፖርቲንግ ዳይሬክተራቸው ምርጫ ይፋ ያደርጋሉ ተብሎ ይጠበቃል። አርሰናል ከዚህ በኋላ እንግዲህ የስፖርቲንግ ዳይሬክተርነት ሂደትን ይፋ ካደረጉ በኋላ የአሌክሳንደር አይዛክ እንደዚሁም ደግሞ የቤንጃሚን ሴስኮን ዝውውር ለማጠናቀቅ በክረው ይሰራሉ የሚል ጉዳይን አስመልክቶናል። ኒውካስትል ዩናይትድ እንግዲህ ምርጡ ተጫዋቻቸውን የመሸጥ ፍላጎት ባይኖራቸውም እንኳን ጥሩ ገንዘብ የሚቀርብላቸው ከሆነ ተጫዋቹን ለመልቀቅ ይገደላሉ የሚል ሀሳብንም እንደዚሁ አያይዘው የሰጠበት ጉዳይ አለ። ወደ የተከበራቸው አድማጮቻችን